ስጥልኝ የገን ዩቱብ ተከታታዮች እንዴት ናችሁ? እኔ ዳናነኝ እግዚአብሔር ይመስገን፣ ሰላም እንደሆናችሁ ተስፋ አደረጋለሁኝ። እንዴት ሰነበታችሁ? ረመዳን እንድካሙ እንዴት ነበረ? ሁሉ መልካም። እኔ ዳናነኝ አለሁላችሁ። እናንተ ትናንትና ማታ ሴትዬ የቁርስ ፈጡር ላይ ማለት ነው ለምንድን ነው እጅ ልማሰሪው እየደከመች ነው ወይንስ ደግሞ እየረሳሽው ነው? እንፈልጋለን ለምን አሰሪ ልነ መስራቴ ካልቀረ ታዲያ ከእናንተ ጋር ብሰራ፣ ስብይኔ ደግሞ እየመጣወትኝ ማለት ነው። እና ዛሬ ጄል እንሰራለን ማለት ነው። ከፍቼ መጣወትኝ በአንድ እጄ ስለምቀር ስለማይመቸኝ ነው። ይሄ ነው ጄሉ፣ እንጆሪ ወይ ደግሞ ፍራውላ የሚሉት ነው ማለት ነው። በጣም ቀላሉ አሰራሩ፣ የሚከብድ አይደለም። አብረን እንሰራለን ማለት ነው። የሚከብድ አይደለም፣ አሰራሩ በጣም ቀላል የሆነ አሰራር ማለት ነው። ጋዙን እለኩሳለሁ እና አብረን ብንሰራ ብዬ ብቻዬን ከምሰራ ትታዘኝ። ዜጋ ባዶ ድስት አለኝ። ውሃ አረግበታለሁ። ዜጋ ብርጭቆ አለኝ። እየሰፈርኩ ነው የማደርገው፣ እንዳይበዛበት። ትንሽ ነው የምሰራው። አራት ነው የምሰራው። እየፈላ ውሃ ነው፣ አሞቄ ነው ውሃ ማለት ነው። አንድ ብርጭቆ አረጋለሁኝ። ከዛን ደግሞ እደግማለሁ። ሶስት ብርጭቆ ነው ማረገው። ጄሉ አራት ነው። ከቀጠነ ደግሞ ቶሎ ጊዜ ተጃል። እንደገና ደግሞ ቶሎ እንትን አይነ ውሃ ነው የሚሆነው። ሶስት ብርጭቆ አርግ ያለሁኝ፣ ይሄ ሶስት ብርጭቆ አርግ ጨርሻለሁ ማለት ነው። አንድ ነድገ መሰለኝ፣ እናንተ አራት ይሁን መሰለኝ። አንዳንድ ብርጭቆ ማለት ነው። ያው አራት ብርጭቆ አርጋለሁ እህቶቼ። ጄሉን ደግሞ ው ከፊቼ መጣወትኝ እጅ አንድ እጅ ስለሆነ አይመቸኝም ብዬ ነው እንደዚህ ሁሉንም አረጋለሁ፣ ማለት ነው። በቃይን አዘጋጅቻለሁ። ካነሰኝ ግን አራት ብርጭቆ ብቻ ካነሰኝ ብርጭቆ እጨምራለሁ ማለት ነው። እናንተም ቤታችሁ በተገኘው መዳብ፣ ኩሽና በተገኘው መስራት ትችላላችሁ ማለት ነው። ቀላሉ አሰራሩ ይጣፍጣል። ያው አረቦቹ ጣፋጭ ይወዱ የለ በጣም ጣፋጭ ስለሚወዱ እስር ይለናሉኝ ማለት ነው። ይኸው አንዱ እጨምራለሁ፣ እንደዚህ አድርጌ ምንም ሌላ ሳህን ማምጣት አይጠበቅብንም። በጣም ቀላሉ አሰራሩ። ከፊቼ የመጣሁት ያው በአንድ እጅ ስልኬን ስላስኩኝ ነው፣ በስልኬ ስለምቀርጽ ነው ማለት ነው። አራቱንም ተጨምራለሁ። ያጓጉል ምንም አይልም እንደ ክሬም እስካልሆነ ድረስ ይሽ አቆዘውና ያዘጋጀሁት ብርጭቆ ላይ ያረጋለሁ ማለት ነው። ሲሆን እንደዚህ ያማሰልኩ ትንሽ ተፍተፍ እስከሚልልኝ ተጠብቀዋለሁ ማለት ነው። እህቶቼ አብረን ነው የምንሰራው፣ አብረን እንሰራለን። አሰራሩ በጣም ቀላለው ማለት ነው። እናንተም ተወዱት አላችሁ፣ አይከብድም፣ ሞክሩት ማለት ነው። የሚከብድ ወይ ደግሞ ጊዜ የሚጨርስ አይደለም፣ በጣም ቀላለው። እኔ እራሴ እንዴት እንዳልሰራው እስከዛሬ አላወቅኩትም። ትዝም አላለኝ ለደግሞ ምናምን ሳይሆን ረስቻለሁኝ አልኳት እና እሷ ትታስታውሰኝ ነው። ዛሬ ትናንትና ስር የለን ምናምን ትትለኝ እንጂ እኔ ራስ ሰርቻ ነው ራስቸው ነው እንጂ ሰዓት አይፈጅም። በጣም ቀላለው። አያደክምም። ስራው ራሱ በጣም ቀላለው። ያው ደክሞሻል ያለችኝ ብዙ ስራ ስለምንሰራ ታውቃላችሁ አይደለም? ለዛ ነው። ረ ችግር የለውም ነገ ሰራለሁኝ ብዬ የበታዘዝኩት መሰረት እየሰራሁኝ ነው። ለእናንተስ ለምን አላሳያቸውም ለቤተሰቦቼ ብዬ መጣ ሆኝ ዬ ማለት ነው። አብረን እንሰራለን። አብረን ብጭቆ ላይ እናረገዋለን ወደ ፍሪጅ። አንድ ሰዓት ግማሽ ሰዓት አይበቃም። በደንብ እርግት ያለ እንዲሆን አንድ ሰዓት ይፈጃል እና ተንተትኮ ተመልሰን እንገናኝ መሰለኝ ዙ አይቆይም ግን፣ እስኪ ትንሽ ተተክ ማለት አለበት። አረፋው እንዲከት እንድታፍዬ ነው። እህቶቼ ተመልሼ መጥቻለሁኝ። ስልክ ለምን እንደሆነ አላቅምን የቶስሰራ ወይ የሆነ ነገር ሰራ። ስልክ በጣም ይደወልብኛል አለና ስልክ ተደውሎብኝ ነው የተቋረጠው፣ እንጂ ሙሉን ለማሳየት ነበር የሞከርኩት። አሁንም ያው እናንተን ካሳይኋችሁ በኋላ አጠፋሁኝ። ትንሽ እንዲተን ተከተከ በኋላ እንደዚህ የላችሁ መጥቻለሁኝ ማለት ነው። እዚህ ጋር እቃ አለኝ ያዘጋጀሁት እቃ። ትንሽ እንደዚህ ሀማስለዋለሁ በጭልፎ በረድ እንዲል እንጂ ማለት ነው። ትንሽ በረድ እንዲ እንደምንታየው ትኩስ ነው። እና ደግሞ ከአንድ ሰዓት በኋላ ፍርጅ አስገብቼ እንገናኛለን ማለት ነው። ያኔ ጠብቁኝ እየላችሁ እመጣለሁ። እንዴት እንደረጋ ምናምን ው ወደ ቀይ ሰረግላ ሳያችሁክ ተደፋ። ችግር የለውም። ፍርጅ ሲያስገባ አጠርገዋለሁ ማለት ነው። ቀይራለው ሳህን ችግር የለውም። እንደዚህ እያረጋችሁ እ በቻለ ሳህን ይበቃኝ። ብርጭቆ አመጣለሁኝ፣ ግን ለእናንተ ለማሳየት ነው ምቆራርጥባችሁ ማለት ነው። ሙሉ ቪዲዮ አንድ የሚይዝልኝ የለም፣ ሁለት ደግሞ ድንገት አረቦቹ ሲመጡ አይመችም። ለዛ ነው ማለት ነው። ግን ዞሮ ሙሉ ነው የማስገባላችሁ ተከታተሉ ትዩት ይጠቅማችኋል። አዲስ ለምትመጡ አዲስ ለምትሰሩ ይዘው ተርፎኛል። ሌላ ብርጭቆ አዘጋጃለሁ ማለት ነው። ከእናንተ ጋር ግን እዚህ ጋር እንሰናበታለን። ከአንድ ሰዓት በኋላ እንገናኝ። መልካም ቆይታ የሆንላችሁ እህቶቼ፣ ለምሰጡኝ ላይክ፣ ኮሜንት፣ ሰብስክራይብ በጣም አመሰግናለሁኝ። አሁንም ሰብስክራይብ አድርጉ፣ ላይክ፣ ኮሜንት አድርጉልኝ፣ ሼር አድርጉልኝ። አመሰግናለሁኝ እህቶቼ አንድ ሰዓት በኋላ እንገናኝ። የገኒ ቱብ ተከታታዮች ተመልሼ መጥቻለሁ ማለት ነው። ጄሉ አንድ ሰዓት ከሆኖት ከአንድ ሰዓት በኋላ ተመልሼ መጥቻለሁ፣ ጄሉም ደርሷል ማለት ነው። ግማሽ ሰዓት ሀያ ደቂቃ በፍጹም የማይታሰብ ነው። ምክንያቱም እንዴት ነው ውሃ ነው አይደለ? ስለዚህ ቢያንስ አንድ ሰዓት ከዛ በላይ ራሱ ቢሆን ደስ ይላል እንጂ ችግር የለውም ማለት ነው። እንደገና ደግሞ አንዳንዴ በፊት አሁን ስራ ሲበዛ ምናምን ሁሉ የሚፈልጉት ከሆነ ማታን ሰራና ለጧት ጾም ባልሆነ ቀን ማለት ነው፣ ረመዳን ባልሆነ ቀን ደግሞ ረመዳን ካለፈ በኋላ ለምሳሌ ማታ አራት ላይ ሊሆን ይችላል ወደ ማታ እምሳ ሰዓት ላይ ሰርተን ፍሪጅ እናቆየዋለን። ራስ ሰዓት ላይ ራስና ቅርብ በጣም ቆንጆ ይሆናል። በተለይ እንደዚህ እንግዳ ሲመጣባቸው ከሳላጣ ጋር እንደዚህ ዲኮሩን በጣም እንዲበዛላቸው እና በጣም ይጠቀሙታል ማለት ነው። እህቶቼ በጣም ያማረ እንደዚህ ይሆናል ማለት ነው። እስኪ አንዱን እናየዋለን፣ አብረን አንዱን እናየዋለን ማለት ነው። እቃምሰዋለሁኝ ቤታችሁ እንደዚህ ያማረ ይኸው በማንቂያ ማለት ነው። በጣም ይጣ ይጣፍጣል እኔ እበላዋለሁኝ ማለት ነው። በጣም ነው የሚጣፍጠው። እኔ ራሴ እንዳረቦቹ ነኝ ማለት ነው። በጣም ጣፋጭ ወዳለሁ። እንደዚህ ያማረ ጄል ለመስራት ይረዳችኋል ማለት ነው። ስሩና ሞክሩት። ይጣፍጣል እህቶቼ። የዛሬ ቪዲዮ ይህን ይመስላል። ከወደዳችሁት ኮሜንት፣ ሼር፣ ሰብስክራይብ አድርጉልኝ። እዚህ ላይ እንሰናበታችኋለሁ ማለት ነው። ቀጣይ ቪዲዮ እስከምንገናኝ ሰላም፣ ጤና፣ ፍቅር ከእናንተ ጋር እያልኩኝ ሰላም ለቅድስት ሀገራችን ለኢትዮጵያ እያልኩኝ እሰናበታለሁኝ እህቶቼ ባይ።